ቱም አንተ ቁቱላ ወለደክ ካሉት ነብዩ ልጅን ልትገድል፣ ልጅ ይገደላል? አዎ፣ በተለይ ዘመናዊ ከተማ ያሉ ሰዎች ይገድላሉ። እንዴት ይገድላሉ? ለቅሶ ይቀመጣሉ? አይቀመጡም። ለቅሶ ግን የደስታ ቀን ነው የእዛን ቀን ምን አይነት ግድያ ነው የሚገድሉት? ሴቷም ታረግዝና ልክ ሆዷ ማበጥ ሲጀምር፣ ኦ ፕሮብሌም አለትልና ሐኪም ቤት ትሄዳለች። ቼክስ ሲደረግ ልጅ አለ። የስንት ጊዜ? አራት ወር ከ15 ቀን ሆኖታል። በልክኒን ስጠኝትልና እዛ ውጣ ልጁን አስወርዳ ወደ ቤት ትመጣለች። ባልስ ይዟት ይሄዳል። የት ይዤሽ ልሂድ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 ርስቁም ተከትሏቸው ይመጣል። አንድ በሬ ከነበረ ሁለት አንድ የወተት ላም ከነበረ ሶስት አራት ይሆናል። በቃ ሰፈሩ ጓሮ ያብባል። ሰፈሩ አበባ በአበባ ይሆናል። ገና ርዝቁን ይዞ ይመጣል። አላህ የሰጣቸው ርዝቅ ሳይጨርሱ አይሞቱም። ነፍስ ያላቸው ነገሮች ሁሉን ጅቡን፣ አንበሳውን፣ ነብሩን፣ አህያውን፣ ፈረሱን፣ በጊቷን፣ ላሚቷን ሁሉም ርዝቅ አለው የለው ሁሉም በልቶ ጠግቦ ተኝቶ ያጥራል። ጥራት ይገባው ለጌታችን። ሁሉን ይመግባል ሁሉ ማን ይመግባቸዋል? ምግብ ቤት ምናምን አለ የተዘጋጀ? ሁሉም ጉንዳኑ የሚፈልገውን በልቶ ጠግቦ፣ ክርምት ላይ ጅቦች ወይድም ደሞ አንዳንድ እንስሳዎች ወንዝ መጥቶ ውሃ ሲጠጡታያላቸው ታ እ ውሃው ከደረገ የት ሲቆ እያንዳንዱ ነገር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 ዑመር ልጁን በጃይል እያ እያለ ሲቀብራት አባቴ ቆይ አንዴ ፂም ላይ አዋራ አለብን አራክፍል ብላው፣ እንደዛ እያደረገ ቀበራት ይላሉ ተብሊጎች መስጊድ ላይ ቁሙ። ቂሳ ዑመር ድሮም ጀግና ነበር። እንደዚህ አይነት ሰው አልነበረም። ውሸት ነው ይሄ ቂሳ። ዑመር ልጁን አልቀበረም በጅህልና። ነብርን በየቀኑ ትኩስ ደሚያጠጠው ማ ነው አላ? የት ላይ ነው ያለው? የት ላይ ነው ያለው? ለነብር ትኩስ ደሚመረጡ ነት ለምንድን ነው? አደሰኒ ቀልቢ አረቢ ይላል ነፍሴ